አሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል። ማለት እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ የተጻፈው ኦሪት ዘጸአት ምዕራፍ 25 ቁጥር 1 ማይነቅ ዝንጨት እንግዲህ፣ እናቱ ታቦት ናት። በታቦት ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ስጋ ኮነ እንዳለ ክርስቶስ ቃል ይባላል ቃል ይባላል ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ቃል ወልድ አድሮ ስጋ ነፍሶ ስግው ቃል ክርስቶስ ሆነ በተዋሂዶ ራሱን ገለጠ ማለት ነው ስለዚህ እመቤታችን ታቦት ናት ክርስቶስ ምን ይሆናል ቃል ይሆናል እንደዚያ ከሆነ ከቃሉ የሚገባበትን ታቦት የማይነቀዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቀዝ እንጨት ነው። መንቀዝ ማለት ብልየት ማለት እርጅና ማለት ምን ማለት ነው? ኃጢአት እርግማን ማለት ነው። ቅዱስ ጳውሎስ ዕብራ፣ ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል አሮጌው አልፏል ብሏል። አሳስሉ ብሁአ ብሎ አሮጌውን እርሾ አስወግዱት ከመትኩኑ ለሐዲስ ሐሪጽ ለአዲሱ እርሾ ለክርስቶስ ተዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ ፋሲካችን ክርስቶስ፣ አንድም በፋሲካችን ክርስቶስ፣ በፋሲካችን ዕለት ፋሲካችን፣ መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ አምስት ላይ ሲናገር ሰ አሮጌውን እርሾ አስወግዱ። ስለዚህ አሮጌ ማለት ኃጢአት ማለት፣ አሮጌ መንቀዝ ማርጀት ማለት ኃጢአት ማለት ነው። እርግማን ማለት ነው። ሞት ማለት ነው። ከማይነቀዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶ የተቃንቺ የተባረክሽ ነሽ ያላት ስለዚህ ነበር፣ ሉቃስ ወንጌል ምራፍ አንድ ላይ እንግዲያ ምድር ሁሉ የተረገመ ነው። እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች ያለ ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክል ናት። ከሴቶች ተለይቶች አንቺ የተባረክሽ ነሽ ሲል ከሰው ዘር በአጠቃላይ ተለይቶች የተባረክሽ ነሽ ነው። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው ነው፣ በወርቅ ለብጠው ማለት ነው። ልብ ብላችሁ ስሙ። የእግዚአብሔር ሰዎች መጀመሪያ ከማይነቅዝ እንጨት ሥራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው እንዳይፈርስ ነው። ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ ያዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው።